እኔ በጣም የገረመኝ ነገር ቤተሰብዬ፣ በጣም ገርሞኝ ብሩኬ ወንድሜ እኮ ሳያረጅ እኔ ያረጀውኝ አለ። እኔ ያረጀውኝ፣ ያረጀውትም ምክንያት ወፂሜንም ይወት ብሎ እንደዚህ አድርጎ ያረጀውበትም ምክንያት ዚስ፣ በጣም የሚገርማችሁ ነገር ቤተሰብ፣ እኔ የሀቡ ቤት ገብቼ ፎቶን ሳይ እንዲህ ተጋቡ እንጂ ምናምን ነገር አየሁኝና ወይኔ ጌታዬ፣ ሀይሜና ብሩኬ ነው እንዴ ተጋቡ የሚሉት? በጣም ደስ ይላል እንዴ ተጋቡ። በቃ ልቤ ድንግጥ ነው ያለው። ቤተሰብ ተጋቡ እንጂ በቃችሁ ምናምን ሲል ምንድን ነው ተጋቡ ለሀይሜና ለብሩኬ ነው እንዴ መልእክት ምናምን ብዬ ጥልቅ ብዬ ስገባላቸው ሀፒ በርስደ እየገለጹ ነው እነ ብሩኬና ሀይሜዬ ማለት ነው። ልደት የናኒ እና የብሩኬ ወንድም አቡ ዛሬ ልደታቸው ነው። ስለ ልደታቸው መልእክት እያስተላልፉ፣ በጣም የገረመኝ ነገር ማለት መልእክት ሲያስተላልፉ የሚጨቃጨቁት ነገር እናንተ ቆይ ልንገራችሁ ብሩኬና ሀይሚ ማለት ነው ሰው ቤት የሚዳችሁ ትጨቃጨቃላችሁ እንዴ ሰው ቤት የሚዳችሁ ትጨቃጨቃላችሁ ወይ እኔ በጣም የገረመኝ ነገር ቤተሰብዬ በጣም ገርሞኝ ብሩኬ ወንድሜ እኮ ሳያረጅ እኔ ያረጀውኝ አለ እኔ ያረጀውኝ ያረጀትም ምክንያት ወፂሜንም ይወት ብሎ እንደዚህ አድርጎ ያረጀውበትም ምክንያት ዚስ ኢዝ አለ ዚስ ኢዝ አለ በጣም ይገርማቸዋል ማለት ነው ሀይሚነች ያስረጀችኝ የሀይሚን ጭቅጨቃ እኔን አስረጅቶኛል። እኔ የሚገርመኝ ነገር ማለት ነው እችን ሶስት ቀን ሙሉ እችን ሶስት ቀን ሀይሚን ጨቅጫቃነች እያለ ነው ጨቅጫቃነች ገደለችኝ፣ የጨቀጨቀችኝ እያለ እንግዲህ ብሩኬ ስሞታ እያቀረበ ነው፣ ይሄን ሰሞን ማለት ነው። እንግዲህ አልፎም ተርፎም አረጀችኝ፣ አስረጀችኝ አለ። አንድ ወንድ ልጅ እንግዲህ ቤተሰብ አስረጀችኝ ካለ እንግዲህ እቺ ሰው ጨቅጫቅቃ ነች ማለት ነው። ሀይምዬ ሀይምዬ እንግዲህ እኛ ስናያት እንግዲህ ለአንተ ሐሳቢ ለአንተን ወዳጅ አንተን አፍቃሪ ነች እንግዲህ ስናያት እንደዚህ የምታደርግ እንደ እንዲህ የምትጨቃጨቅም አትመስልም ስትታይ ሀይ ብሩክዬ፣ እንግዲህ ወንድሜ እንግዲህ በጭቅጨቃ ሙታል ብለኛ። እንግዲህ አላቅም። እና ውዶቼ ዛሬ ብሩኬና ሀይሚ በቤታቸው አይከሰቱም ማለት ነው። ለምንድን ነው የማይከሰቱት? በነ ሀቡ ቤት ስለመጡ ደግሞም ለሀቡ ሼር አድርገውለታል። ስለዚህ ሼር አደረጉ ማለት ለአንድ ሰው እነ ብሩኬ በቤታቸው አይመጡ ማለት ነው። ዛሬ ማለት ነው። በጣም ነው እኔ ያዘንኩት። በጣም የሚገርማችሁ ነገር ስወጣ ስገባ ዛሬ ደግሞ ምን ይዞ ሊመጡ ነው ምናምን ብዬ አርባ አምስት ጊዜ ነው ገባ ወጣ ገባ ወጣ እነ ብሩኬ ቤት የገባትና የወጣት ማለት ነው። ሀይሚ ቤት እንግዲህ እንደኔ ደግሞ አብዛኞቻችሁ፣ አዎ ብሩኬን ሀይሚ ቤት ክፍት ዝግት ክፍት ዝግት እያረጋችሁ ነው ያመሻችሁት ማለት ነው። እንግዲህ አዎ፣ ዛሬ አይመጡ አይመጡም እንግዲህ በሰው ቤት እኛ እንግዲህ ሁሌ ሁሌ እነሱን ፍለጋ የሆነ ቤት ከተደረገ እኛ ደግሞ ሩጠን ያ ቤት ውስጥ ገብተን እነሱን እነሱ እግራቸው ከረገጡ ከማንኛውም ቦታ እኛም ገብተን እናያለን። በጣም የሚገርማችሁ ነገር ማለት ነው ያው ውለዱ፣ ክበሩ፣ ክበዱ ብያለው ለናኒና ለአቡ እንኳን ተወለዳችሁ ነው የምለው። አዎ። ደስ ይላል ሀይሚ፣ ምናለች በሚቀጥለው አመት ወልዳችሁ ምን ማየት ምንፈልገው አላችሁ እናንተ። እነሱ ወልዳችሁ ማየት ከፈለጋችሁ እናንተ ደግሞ ብሩኬና ይሜ ደግሞ ቀለበት አድርጋችሁ ደግሞ እኛን አስደስቱ፣ ቤተሰብን አስደስቱ፣ አስደስቱ እኛንም። እኛ ደግሞ ጓግተ የምንጠብቆ ደግሞ የእናንተን ነው። ብሩኬ አፈቅድሻለሁ። ፍቅረኛሞች ኮ እኮ እንደሆናችሁ እናውቃለን ግን እኔ እንጃ ለምን እንደሆነ አላውቅም። ቤተሰብዬ ብዙ ጊዜ ሳያቸው አፈቅርሻለሁ ወይ አፈቅርሃለሁ የሚል ነገር ካፋቸው አይወጣም። ይሄ ነገር ደግሞ እኔን አንጎል አድርጎኛል። ቤተሰብ አቃሉ እንደሚዋደዱ አቃሉ እንደሚፋቀሩ፣ ግን ምንድነው አንዳንድ ጊዜ አሁን ለምሳሌ የኔ ቤቢዬ አፈቅርሻለሁ፣ የኔ ማር አፈቅርሻለሁ፣ ወድሻለሁ። እነሱ ጋ ያለው ግን አፈቅርሻለሁ የለም። እኔ ደግሞ አፈቅርሻለሁ እንዲባባሉ እፈልጋለሁ። ቡራዬ በቃ ሀይሚዬ አፈቅርሻለሁ፣ የኔ ማር፣ የኔ ፍቅር፣ ወድሻለሁ፣ የኔ ጣፋጭ እንዳንቺ የማፈቅረው ሰው የለም ብሎ እንደዚህ የሚናገርበት ቀን ይናፍቀኛል። ሀይምዬ ደግሞ የኔ ጌታ የኔ ውድ የኔ ውድ የኔ ማር አፈቅረሃለሁ፣ ሁሌም የኔ እንድትሆን እፈልጋለሁ የኔ ፍቅር ፍቅር ብላ ይሄን የሚናገሩበት ቀን ነው የሚናፍቀኝ ቤተሰብዬ። እንጂ የነሱ ፍቅር እኮ ፍቅረኛሞች አደለም አደሉም እያልኩ አደለም ፍቅረኛሞች ናቸው፣ ያስታውቃሉ ሁለ ነገራቸው ያስታውቃሉ ግን በቃ የሆነ ፍቅራቸውን እዚህ ጋር ቢነጋገሩና ቢገላለጹልን እኛ ፍልፍ ራሱ እንደዚህ ቢባባሉ ለጠላትም ደስ እንዳይሉ ቤተሰብ ጠላትም እንዲያውቅ። አሁን አንዳንድ ልጆች ምንድን ነው የሚሉ መሰላቸው አንድ እኔን ለማናደድ፣ እኔን ለማበሸቅ ለማብሸቅ ሲሉ ፍቅረኛሞቹ እኮ አይደሉም መታል አፈቅርሻለሁ መቻላት ይሉኛል፣ እሷሳ አፈቅራለሁ መቻለችው አልተባባሉም እኮ እያሉ አንዳንድ ሰዎች እኔን ለማነድ የሚሞክሩ ሰዎች አሉ፣ ግን እኔ አልበገርላቸውም። ስለዚህ ብሩኬና ሀይሜ ዋካችሁን እናንተም እናንተ ማስደስቱን እኛ የእናንተን ደስታ እንመኛል እንወዳችኋለን። እኔ ስለመወዳቸው ነገር የተናገርኩ ቤተሰብ በጣም ስለመወዳቸው ሀይሚዬ ና ብሩኬ፣ በምንም በጭራሽ ሰው መሀላቸው ገብቶ እንዲያለያያቸው ስለማልፈልግ በጊዜ መሰብሰቡ ጥሩ ይመስላል። ቤተሰብ እያደለ እንደ ሁላችሁ የምትመኙት ነገር ነው። ማርያምን ሁላችሁም ሀይሜ ብሩክ አፈቅርሻለሁ ብሎ የሚናገርበት ቀን ሁላችሁም ሁላችሁም ይናፍቃቸዋል። አቃለ ሁላችሁም ማለት ነው ትፈልጋላችሁ እንዲል ማለት ነው። እኔም እንደ እንደናንተ ነኝ እግዚአብሔርን ነው ምለውና እናንተም እግዚአብሔር ወልዳችሁ ለመሳም ያብቃችሁ። ወንድምክ አግብቶ እንግዲህ ሲወልድ አንተ ደግሞ ቀለበት ማሰር አለብለህ ሀይሚ ማለት ነው። ቡራዬ አትፍዘዝ ወንድሜ እባክን፣ በግም ሲፈዝ ነው የታረደው። ፕሊስ ዶንት ዶንት ዩ ላቭ እንዴ ምንድን ነው ዶንት ነው ኡፍ ይሄ እንግሊዝኛ ምን አባቱ ነሰና ግን በቃ ፕሊስ ፕሊስ ለሃይሚ አይ ላቭ ዩ ፍቅር ብለ ዚስ ኢዝ ጉድ ነው ብለው በተረፈ ቤተሰብዬ ወዳቸዋለሁ አከብራቸዋለሁ በመድሃኔ አለም እንደ በአላህ ሙስሊሞቹ በአላህ ይዣቸዋለሁ እንደ በምትወዱት ነብያችሁ ይዣቸዋለሁ ሰብስክራይብ አድርጉኝ አላደረጋችሁ ክርስቲያኖች ደግሞ በክርስቶስ ይዣቸዋለሁ ሰብስክራይብ አድርጉኝ ምንድን ነው ስታክ አድርጌ ቀረሁ እኮ በፈጠራችሁ ታው ደ ማልቀስ አለብኝ ሰብስክራይብ አድርጉ ብዬ ለማንኛውም ቻው ቤተሰብ ወዳቸዋለሁ